ሰጥ ያመጣልሃለሁ። ቤተሰብ አሰላሙ አሌይኩም ወረሐመቱላ ወበረካቱ፣ እንዴት ናችሁ? ሰላም ናቸው ወይ? ከኔ ጋር አልሐምዱሊላህ ረቡል ዓለሚን በረከላ ወፊኩም። ዛሬ ያልታሰበ ወላሂ መፋጃን የመጣ እኔ የራሱ ገርሞኛል። አላህ ሱብሓነሁ ወተዓላ፣ ያው እንግዲህ የሆነ ሪዝቃችሁን የሚከፍትበት አታውቁትምና፣ እና አላህ ሪዝቃችሁን ይክፈትላችሁ ይክፈትልን። በነገራችን ላይ እንግዲህ ብዙ እህቶች አንድ ነገር አለ። ቆይ ማማን ይተው፣ አንድ ነገር ልላችሁ ፈልጋለሁ። ብዙ ጊዜ አንድ ነገር ጠላታችሁን ለማብዛት ስትሉ ያለ ሀብታችሁን አሳዩ። እንዲሁም ደግሞ የመሬን ምላችሁ፣ ወዳጅነታችሁን ለመቀጠል ከፈለጋችሁ ጥንቃቄ አድርጉ። ሀብታችሁን ባሳያችሁ ቁጥር እናንተ ትጠቃላችሁ፣ ጠላታችሁ ይበዛል። ለምን መሰላችሁ? እንደዚህ ያልኩበት ምክንያት ብዙ እህቶች ስለ ማሪ ጠይቁኝና በደንብ አድርገው በዚህ ወጦ በዚህ ገብቶ ምናምን እና እዛው ቀፎው ሂደሽ ምናምን ነገር። በነገራችን ላይ ብዙ ጊዜ እኔ እስከማቀው በሀገሬ ላይ ማለት ቤተሰብ፣ ቅድመ አያታቻችን ያየናቸው ማር ሲቆርጡ ማታ ነው የሚቆርጡ፣ ማታ ነው የሚቆርጡ። እንዴት ነው ከተባለ ኩበት ይጨሳል፣ ገባችሁ? ከዛ ያ ንቡ እንዳለ እንዲወጣ ይደረጋል። ኩበት ንብ ጭስ አይወድምና፣ አንድ ሰው ኩበት ያጨሳል፣ አንድ ሰው ማሮን ይቆርጣል፣ አንድ ሰው ደግሞ የሆነ ብቻ የሚገርመው ቀፎ ራሱ በበት ይለቀለቃል ማለት ነው። ቀፎና እስከምናውቀው እንደዛ ነው እና እዛም ቦታ ሂዳችሁ እስኪቀፋችሁን እንየው እውነተኛ ከሆናችሁ ብሎ አይባልም። የምሬ ነው እምላችሁ፣ እንደዛ አሁን ለምሳሌ እኔ ቤተሰቦች ያሉ ጎታቸው ጤፋቸው አስገብተዋል። ስንት አስገባችሁ እራሱ ብዬ መጠየቅ አልችልም፣ እንኳን ደሞ እጄ ቆፎ ማየት ማለት ነውና፣ ምንላችሁ ፈልጌ ነው የፈለገ ይመን የፈለገ ይካድ እንደተባለው እንግዲህ። እኔ በእምነት በትክክለኛ እምነት እኔ ወላሂ አላረግም። ብዙዎች ማር ላይ እንትን ታደርጊያለሽ ስኳር ምትሉ አላችሁ፣ አልሀምድሊላሂ እኔ ስኳር አላረግም። ባረከላሁ ፊኩም። ዛሬ ነው አማን እንደልመታ ማንካንጣ ማንካንጣ እንሰጣለሁ። እና እንግዲማ አንቺ እንትን አትበል እና ምንላችሁ ፈልጌ ነው እምነት ካላችሁ መግዛት ነው፣ አለበለዛ ያኔ ዝምታ ምረጡ። ለምን መሰላችሁ? ተው እኔ አውጣታለሁ ማንካልኝ እንዳልመታ እንግዲህ ዋን በመንካ ነው ማውጣት። እና ዛሬ እንግዲህ እንደአጋጣሚ ሆኖ ተኝቼ ነው ከእንቅልፍ የተቀሰቀስኩት ማለት ነው። አጋጣሚ ተለ ተሎ ተባልኩኝና ታች መንደርስ ወርድ የአክስታችን ልጅ አለ፣ እሱ ነው ማለት ነው እንሻላ ጠርቶኝ ሰድ ያው ማር ተባልኩኝ ማለት ነው። እና ይሄ ማር ምንድን ነው? ትናንትና የተቆረጠ ነው። አጋጣሚ ገበሬዎች ብዙ ጊዜ የሚፈልጉትን ታስቀሩ በኋላ ሌላውን ይሸጡታል። ለምን ይሸጡታል? እንግዲህ የራሳቸው ወጭ ማዳበር የምን ጤፍ ከሚሸጡ ይሄን ይሻላቸዋል። እና እንሻላ እንደምታዩት እንግዲህ ይሄ ማር ምንም ነገር እንትን ያለ ነው። የታሸ ማር ሳይሆን የተሰባበረ ነው፣ ከነ እንጀራው ነው። ግን የተሰባበረ ማር ማለት ነው። አያችሁ? አያችሁ? አንዳንዴ ማሻአላህ ተባረከል። አሁን ይሄ እንደዚህ እንደሆነ ነው የሚሸጠው፣ ብዙዎቶች ከነ እንጀራው ማር። የዛሬው ደግሞ ነጭ ማር ነው፣ ቡኒ ማርም አለ እና እንግዲህ ይህን ይመስላል። ዶስዬ አንዳንዴ እዛው ከቀፎ ህጅን ማመጣ ምናም ብለው ሚልሶች ራሱ ውሸታሞች በሏቸው። አሁን ይሄ ምንድን ነው? ባለፈው የሆነ ቀን ማለት ነው በጀነ ክቻትችን ሳነሳ የሆነ ሰው አንቺ ቆሻሻ ብለ የተሳደበ ሰዋለ። አያችሁ፣ ይሄ ቀፎውን እንትን ሲሉ ማሩን ሲቆርጦ አንዳንድ ጊዜ እንደነገርኳችሁ ቀፎው በበት አይደለም የሚለቀለቅ አሁን ያ ማለት ነው የመቀርፈት ባህሪ ያመጣል። እና የዛ ነው እንጂ ሌላ ምንም ነገር አለም። እንዲሁም እንጨት ነው ያያችሁ፣ የቀፎ እንጨት አንዳንዴ ሊያረጅ ይችላል፣ ቀፎ የቆየ ሊሆን ይችላል። ብቻ ብዙ አይነት ባህሪ ያለው ለዛ እንጂ ሌላ ነገር አይደለም። እና ያኔ ሁላ ብዙ ስትቀባጥሩ ሁኔ ታስቁኛላችሁ። አንዳንዴ አጓጉል ስልጣኔ መሰይጠን ይሆናል። እና ጥንቃቄ አድርጎ እንዲሁም ደግሞ ሄደሽ ተቀፎ ነው እንደ የገዛሽ ምትሉ ሰዎች አላህን ልትፈሩ ይገባል። ማንም ሰው ቀፎና አያሳያችሁም። ቀፎ አይደለም ከኦግዳማን ትንሽ ፈቅበላ በሬዎቻቸው እንድታዩባቸው ማይፈልጉ ሰዎች ሰዎች አሉ። ደሞ ማንፈልግም ማንም። እኔ አሁን ያለኝን ሀብት አላሳያችሁም፣ አልነግራችሁም። ለምን ነው እነግራችሁ? በነገራችን ላይ ይሄ አሁን አቆራረጡ ምንድን ነው? ያው ከነሱ የተረፋቸው ነው። አጋጣሚ የአክስታችን ልጅ ነው እሱ። ያው እህልም ስለሚገዛ ደንበኞችም ስላሉ ታምጠውለት ነውና ከፈለግሽ ነው አይወስጂው ምናምን ብሎ ደውሎ ሊነው ጠዋት። አጋጣሚ ሰል ያው እንግዲህ አዲስ አዲስ የተቆረጠ ማለት እንደዚህ ነው። አሁን ይሄ አልታሸም እንዳያችሁት ማለት ነው። ምንም አልታሸም፣ አያችሁት? ከነ እንትኑ ነው ማለት ነው። ከነ ከነ ሰፈፉ እና አንዳንድ ሰዎች ደግሞ አታኩርፉ፣ አታኩርፉ። የምር ስላኮረፋችሁ ያ ነገር ይስተካከላል ማለት አይደለም። ስኬትን ብዙ የሚወዳት ሰው አለ፣ በውስጡ ደግሞ መናገር የማይፈልግ ግን ያኮረፋት ሰው አለ። አታኩርፉ። ወላሂ ምሬን እምላችሁ ለምን ስታኮርፉ፣ ብዙ ነገር አሁን ይሄንን ለምሰጠው ሰው እሰጠዋለሁ በጣም ለምወደው ሰው ቦታ ለምሰጠው ሰው እና ይሄ አሁን ከስር ከስር እንዳለ እንትኑ ነው። ቆይ እስኪ ኢንሻላህ አስሚላ አያችሁ፣ ይኸው ዝም ብለው ፍንቅል ፍንቅል እያደረጉ ያው ሲያወርዱ ሳያቀፈው ሲቆርጡ እንትን ብለውት ነው እንጂ እንዳለ ከስር አያችሁት፣ እና በጣም ቆንጆ ማር ነው። ባረከላሁ ፊኩም ኢንሻአላህ።

ቶወድምወወ እና እንግዲህ ያው እቃቸውን ደግሞ ስለሚፈልጉት እቃቸውን መገልበጥ ስላለብኝ የሚገለብጠው ነው ማለት ነው ወደዚህ እና ከእቃ እቃ ስለሚንገላበጥ እንጅበታ የሚከሰከስ ሌላ ነገር አይደለም። አብሽሩ በነገራችን ላይ ወላይ ይሄ ለቤት የሚቀር ነበር ግን ያው ኢንሻላ ደግሞ አሁን ደግሞ መቆረጫው ሰዓት ነው። በነገራችን ላይ ሁለት ጊዜ ነው መሰል ከዓመት የሚቆረጥ ጥቅምት ላይና ጥቅምት እስከ ህዳር 3 ጣር የዋጋችሁት ይሄ እንጀራው ይሄ እንጀራው አልተከሰከሰም ብዙም። ለማንኛውም እንግዲህ የፈለገ ካለ በ አንትናንለም የታሸ ማር ደግሞ አለ፣ ግን ብዙዎቻችሁ አትፈልጉም። አንዳንዴ የታሸ ሆኖ ቆንጆ ማር ከሆነ አትጨነቁ የምር እና እንዲህ አንዳንድ ቶች ደግሞ ለመድኃኒት ብራውን ከለር እየጠየቃችሁኝ አላችሁ። እንግዲህ ትንሽ አግኝቻለሁ። አህ ይህን ይመስላል። እንግዲህ ውዶችዬ አንዳንዴ የሰው ልጅ አትዋጡትም። መቼም መቼም የሰው ልጅ መዋጣት ከባድ ነው እና ሰዎች ብዙ ነው ንግግራችሁ፣ ሀሳባችሁ ምናምንና ያው እስኪ ወይኔ ወይኔ አማን፣ ቆይ እስኪ እናንተ ነዋ። አያችሁት ወዶች፣ አሁን ይሄ ይታያላ። ፀሐይ ስለሆነ ነው፣ እንጀራው ማለት ነው። አያችሁት፣ እንጀራው ገና ቁጭ እንዳለ ነው። ወላሂ ቆይታዬ አለ የእኔ ወዱ። ቆይማ ይሄን የወዱ ጎበዝ ልጅ ወይኔ ማሻላ ወላሂ ያዘልኝ ማን ካውንተር እንዳይል። ሰየኔ ወድ ልጅ አያችሁት። ይሄው ይሄ አሁን እንጀራ ነው። አ ይሄው እንዴት እንደሚወድቅ፣ ይሄው እንዴት እንደሚወድቅ አያችሁት። የመጀመሪያው አሁን መሀል ላይ ወለላ ነው ማለት ነው። አያችሁት እንጀራው። ማሻላ አላሁ አክበር ባረከላሁ ፊኩም። ብዙዎቻችሁ ያላህን ስም ለምን ታወሻለች ትልኛላችሁ። ማርን የመሰለኝ ያማ እንዴት ነው ማላወሳ፣ እንዴት ነው ማላወሳ። ትልቁን እሱን ተወዴ ተወ ተወ ታታ ላማን ስጩ ባላ ላማን ሳን ስጩ። እና እንግዲህ ባረከላሁ ፊኩሜን ይመስላል ወዶች፣ ይሄ እንግዲህ ይሄንን ማር እንግዲህ አይታችሁ ካላመናችሁ የእናንተ ጉዳይ ነው ማለት ነው። የእናንተ ችግር ነው እንጂ የኔ አይደለም። ለምን እጅሽን እንትኑ ነገር አቁሙ። እሺ ወዶች፣ እኔ በንጹሕ እጄ ነው የምጠቀመው። ግን አንዳንዴ ያው በነገራችን ላይ ማር ገራገር ነው የሚባላል። እውነት ነው እጅ ላይ የሆነ እንትን እላለ እንጂ ሲታጠቡት በጣም ቀላል ነውና እንግዲህ እንደምታዩት ይሄው ከነንጀራው ይኸው ከነ እንጀራዋ እንግዲህ እንሻላህ እንደዚህ አይነት ማር አቅርቤ የምትሳደቡ ሰዎች አላህ አንፈር ወላሂ ማለት አለመግዛት መብታችሁ ነው። ግን መሳደብ ነውር ነው። እሺ፣ ባረከላሁ ፊኩም። ቪዲዮ ላይክ ሸር አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።